አይነ በሲሩ አፍቃሪ ከሚለው ታሪክ ክፍል ሀያ ሁለት ኤልያስ በጣም ተበሳጭቷል። ለረጅም ሰዓታት ሲደነፋና በንዴት ሲያቧርቅባቸው ቆየ። ኢምራንና ሽማግሌዎቹ ያሰበውን ስላላሳኩለት ከአቅም በላይ ተበሳጭቷል። እያንዳንዱ ነገር በተፈጠረች ቁጥር እኔ ኤልያስ ነኝ ተደፈርኩኝ ዘራፍ እያለ የሚጮኸው ይህ ሰው ዛሬ ለረጅም ጊዜ አጥንቶና አቅዶ ያመጣው ሀሳብ በድንገት ስለመከነበት በእጅጉ ምርር ብሎታል። አሰላም አሌይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንደተለመደው ወደ ቻናሌ ተከስቻለሁ። አብራችሁ የቆዩ እስካሁን ድረስ ከቆመበት እንኳ ሳይቀመጥ ሲነዘነዛቸው ዋለ። ኤልያስ በእጅግ ተበሳጭቷል። አላቸው ይህ ሽማግሌ ማን እንደሆንኩኝ አላወቀኝማ። እኔ እኮ የሚገርመኝ ማንነቴን አያስተዋወቅኩት ማንነቴን እያስተዋወቅኩት ደጋግሞ ሚረሳኝ ነገር አለ። መልካሙ ጎን ኢምራን ነገሩ በእኔ ይሳበባል ብሎ ፈርቶ የነበረ ቢሆንም እሱ ላይ አልሆነም፣ ከነሱ ራስ ወርዷል። የአቅማቸውን ሞክረው እንደነበር ተረድቷቸዋል። ግን ጥላሸቱ ጋሽ አክመል ላይ ጥላሸቱ ጋሽ አክመል ላይ አጠላ። አላቸው ከዚህ በኋላ ምን አድርጌ ስቃዩን እንደማበላው አሳየዋለሁ። የዛን ቀን ቤቱ ሄጄ በጠየኩት ሰዓት ለአንተ ሳይሆን ለአህመድ ነው የምትገባው ብሎ ውሻ አድርጎ ከቤቱ ሲያባረረኝ አሳየቸው ነበር ዝቸበት እንደወጣው ይሄው አህመድን ወደ ፈጣሪው ሸኘሁለት፣ አለ። ኢምራን እና ኢክራም በጣም ደነገጡ፣ ከባድ ስሜት ውስጥ ገቡ። ፊት ለፊት ድምጻቸውን አውጥተው አያለቅሱ አይደነግጡ ነገር ኤልያስ ፊት ናቸው አይተውት ሰላም አይሆኑ ነገር አህመድ ነው የተገደለው። ይህን ሲሰሙ አንጀታቸው እስኪቆስል ድረስ በውስጣቸው አለቀሱ። ኤልያስ ቀጥሏል። አሁን ደግሞ ስንት ነገር አዘጋጀችና አቀናብሬ የመጣሁትን ያመጣሁትን እድል አበላሸብኝ። ራሴ ራሴ ጎትኩችና አታልዬ አህመድን አስፈርሜ መልሶ ደግሞ እሱ የአህመድን ወረቀት ላይ እሷን ያስፈርማታል ያ ማለት እኮ በእኔ ኢንቨስትመንት ኢንቨስትመንት እነሱ ተጋቡ ማለት ነው። ይህ ሞቻ አለኋ ኤልያስ መሆኔን ደጋግሜ ደጋግሜ አስታውሰዋለሁ። ዛሬ እልል ባለበት መላሱ እዑታን መልሶ ያዘንብበታል። ዋይታን ያቀነቅንበታል። አን አሳየዋለሁ። ሁለታችሁም አብራችሁ ሆናችሁ ዛሬ ማታ እኩል ለሊት ላይ ጋሽ አክመል ቤት ትሄዳላችሁ። በሳቀበት ጥርሶ መልሶ እንዲያለስ ጭልፋው ሳይቀር ለድግስ የተዘጋጀው ጭልፋ ሳይቀር መልሶ ለለቅሶ ሰው ይጠራበታል። ልጁን ምንም አይነት እንከን ሳትተው አፍናችሁ ትገሏታላችሁ። በትራስ አፍናችሁ እንድትሞት እፈልጋለሁ ሰማህኝ አይደል? እንድትሞት ምንም አይነት ስህተት እንዳይሰራ እንድትገሏት እፈልጋለሁ አለ። የፈረደባቸው እክራምና ኤምራን መደንገጣቸው ቀጠለ። እንደዛ ከነበረ ሰላም ሰላም ዛሬ የግድያ ማዕት ሲሰሙ ራሳቸው መቆጣጠር ተሳናቸው። ይተያያሉ፣ አይኖቻቸው ደም ለብሷል። ውስጣቸው እንደሚያለቅስ ልባቸው እንዴት ተሰበረ ሁኔታቸው ያስታውቃል። ግን ሁለቱም በእልህ ውስጥና በቁጭት ውስጥ ናቸው። የተሻለ መፍትሄ ሊያመጡ እንጂ ሊሰበሩ እንደማይገባቸው በእይታ ተነጋግረው ተግባብተዋል። ኤልያስ ትዕዛዙን ቀጠለ። ከዚህ በኋላ ምንም አይነት ፈገግታ እዚህ ሰውዬ ላይ ማየት አልፈልግም። ለሁለተኛ ጊዜ ባሳሳተው ስህተት ዋጋ ይከፍልበታል። እኔ ኤልያስ አይደለሁም፣ ከዚህ እድሜው በኋላ ስቆ እንድኖር አልፈቅድለትም። ጧሪ ቀባሪ አቶ በየመንገዱ አለሌ ሆኖ በሀዘን ተኮራምቶ ሲሰቃይ ማየት እፈልጋለሁ። ስለዚህ ልጁን ትገሏታላቸው ያለ ምንም ስህተት አለ። እነ ኢክራም በጣም ደንግጠዋል፣ ግን ከዚህ ቤት ወጥተው እሷን ሊያድኗት አይችሉም። በልባቸው መመኘት በውስጣቸው ዱዓ ማድረጉ ተያይዘውታል። አላህ እንዳንተ አምር አውርድላቸው የተሻለ ነገር ማድረግ ይችሉ ዘንድ ተማጽናቸውን በውስጣቸው አቀጣጠሉት። ኤልያስ ዛቻውን ዝቶና ትዕዛዙን አዞ ደከም ስላለኝ ልተኛ ብሎ ወደ መኝታ ቤት ገባ። የሱ መተኛት ኢክራም እና ኢምራንን ወደ ኩሽና ገብተው እንዲመካከሩ እድሰጣቸው ግን በዚህ አጣብቂኝ ሰዓት ዛሬው በዛሬው በተወሰነ እንዲህ ያለ የግድያ ውሳኔ ላይ ምንም ነገር ማድረግ አይችሉም። በቃ ለራሳቸው አሳመኑት። ተሰጣተው በዝምታ መላ ይፈልጉ ጀመር። ምንም አያወሩም፣ ያብሰለስላሉ፣ ያሰላስላሉ። ፈርተዋል፣ ተጨንቀዋልም ጭምር። በዚህ መሃል ድንገት የግቡ በር ተንኳኳ። ልባቸው ደነገጠ። አንድ መልካም ሊጠቀሙበት የሚችሉ ሰው በመጣ ብለው ዱዓ እያደረጉ ማንነቱ ለማየት ወደ ሳሎን ተሯሩጠው ወጡ። ሱላይማን በጥያቄያቸው ተተብተቦ ግራ ተጋብቶ ሌላ አዲስ ራስ ምታት ወልዷል። ይህንን ያስተዋለው ዶክተር እንዲህ ሲል እየመከረው ነው። ያለህበት ሁኔታ እኮ በደንብ ተረድቻለሁ፣ ነገር ግን አሁን አንተ አንድ ልታግዘን የሚገባ ነገር አለ። የኑረች የኑረችህን አታ አይኖችህን አታቸው ስለነበረና አሁን ገና ስለመለሱ ስለተመለሱ ከፍተኛ የሆነ የአእምሮ ጥንካሬና ወደ ጤነኝ ጤነኝነት ሊያመጣ የሚችል እገዛ ያስፈልገናል። አለበለዚያ የነርብ ጉዳይ ስለሆነ ነገሮች ወደ ያልተፈለገ ሁኔታ ሊሄዱ ይችላሉ። ስለዚህ እንደምንም ብለህ አሁን እየተፈጠሩበት ያሉትን የጭንቅላት ጥያቄዎችህን ወደ ጎን አስቀምጣቸው። ቢያንስ እንኳ አይኖችህ እስኪመለሱ በትክክል ብርሃን ማየት እስክትችል ለ48 ሰዓት ያህል እንኳ እንድትታገሰኝ ነው መጠየቅህ። ከዛ በኋላ ስለፈለከው ነገር በጤንነት ማሰብ ስለምትችል ምንም ችግር የለውም። የፈለከውን ነገር ማድረግ ትችላለህ። የአይኖች ብርሃን ከተመለሱልህ በኋላ ነገሮችን በአይንህ እያስተዋልክ የጎደለሁን ነገሮች ማሟላት ትችላለህ። ድምጻቸውን አላውቃቸውም የምትላቸው እዚህ የነበሩት እናትና ዶክተሩንም ጭምር በአይነ ስታያቸው ምናልባት የምታስታውሰው ነገር ይኖራል አለው። ሱላይማን ዶክተር ምንድን ነው የምታስታውሰው ነገር የምትለኝ እኔ ምንም አልረሳሁም እንዴ ይሄ ሱላይማን የሚባለው ሰውዬ ማን ነው ቆይ ለምንድን ነው ሱላይማን የሚሉኝ ፊቴ ላይ የተፈጠረ ችግር አለ መልኬ ላይ የተቀየረ ነገር አለ እሱን ነገሩኝ በቃ ምንድን ነው የተቀየርኩባችሁ እንዴ እኔ ሱላይማን አይደለሁም እኮ ሱላይማን የሚባል ሰው በህይወቴ ውስጥ እንዲሁ አጋጣሚ አንዴ አጋጣሚ እንኳ ኑሮም አያውቅም። ምንም ምንም ምናልባት እኔን የሚመሳሰል አይነት ሱላይማን የሚባል ሰው የሆነ ቦታ ላይ እንዲህ አይነት ነገር ተፈጥሮባቸው ከሆነ እሱን ሊጠይቁ እሱን ሊያፈላልጉ እንጂ የሚገባው እንዴ። እኔም አላውቀው ነገር ሱላይማን ነህ እያሉኝ ሌላ የጭንቅላት ጣጣ የፈጠሩብኝ ነው አለ ዶክተሩ። ነገሩን ሁሉ ያውቀዋል ግን በዚህ ሰዓት የሚነገር ስላልሆነ ያለውን እውነታውን መንገር ፈጽሞ አይችልም። ውድና የተከበራችሁ የቻናል የቤተሰቦች ክፍል ሀያ ሁለት እዚህ ድረስ አንብቤላችኋለሁ። በቀጣይ ክፍል የምንገናኝ ይሆናል። አልጨረስኩትን በጣም ረዥም ስለሆነ ነው። በያላችሁ በሰላማችሁ ይብዛ። ሰላም አሌይኩም ረህመቱላሂ በረካቱ